የቲዲፍ አባላት ትጥቃቸውን ባልፈቱበት ዛሬም ድረስ ታጥቆ ነው ያሉት። የአማራ ክልል ፖሊስ ነው ልዩ ኃይል ነው እንጂ ፖሊስ ነው። ትግራይ ክልል ግን ሰራዊት ነው ያለው ከነትጥቁ ነው። እሱን እዛው ትቶ እዚህ ጋር ፍቷል። ትርጉሙ ምንድን ነው? ምን ማለት ነበራል ጥላነ፣ ኦኬ፣ ያ ብቻ አይደለም። ፋኖ እናንተ ኢትዮጵያ ኩራት ናችሁ፣ ኢትዮጵያ መከላከያ ናችሁ ብሎ ራሱ ፓርላማ ላይ እውቅና ከሰጠ በኋላ እና ሄዳችሁ ተዋግታችሁ ያገኛችሁትን መሳሪያ ራሳችሁ ታጠቁ ብሎ ካለ በኋላ የሚሆነው ስለማይታወቅ አማራ አላጠፋ ነው አለ። ምስጥሩ ሆኖ እንዳይቀር ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው አለ አብይ። በበዓለ ስመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድን ነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በሰባት አመቴ ነግራይ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ወቅተታ ነው እና እሱን ክሪቲካሊ ማየት ነበረብኝ ያዩ ሰዎች ነበሩ። ዛቶስ ማይ ፈይ ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይሰው ፈጣሪ ነው ይሄን ቦታ የሰጠኝ። ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች፣ እና እሱን ማየት ነበረብኝ። ትግል ምናምን የሚባለውም ነገር ይሄ ኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን የኔ ነው ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም በሚል ነበረው ወደፊት የሚሰራው ደግሞ ተጠያቂነት የለብኝም፣ እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲክል አላየሁም። እሱ ያው በኋላ እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው ለድርጅቱ ለሰላም ሚኒስቴር ለሚኒስትሩ ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ። ብቻውን አቁሜያለሁ። እንዳያችሁት ለብናልፍ ሰጥቻለሁ። ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ሶ ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ሰላም ሚኒስቴር ዜሮ ነው። ሁለት ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። ከዛ ምን አረገ፣ ሀያ ስምንት ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስቴር ሚኒስትር ዴታ ነው ያለኝ። ይሄ ለእኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር እሱ የሚፈልገው ምንድነው? ሚለውም ገመገምኩ ሶ አኩርፌ እንዲወጣ ነው የሚፈልገው እሱ ሶ አኩርፌ አልወጣም እቀጥላለሁ እቀበላለሁ እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን መሆነን እቀጥላለሁ ብዬ ወስኜ ቀጠሉ ከዛ በኋላ የከረዩ አባገዳዎች ግድያ መጣ ያን ግድያ ራሳቸው ፈጽሞ ግን እውነግሸን የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልገ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልን አነሳለኝ አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ እንደሆነ ነበር ይረዳ የነበረው አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልጉ እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት ነው። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ። ጨፍ ላይ ማይክ ሲዘጋብኝ፣ ያው ማለት የነበርብኝን ያሰብኩትን በጽሁፍ ለቀኩ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ይፈጠረ እና ታሞ ነበር እሱ ዱባይ ሄዶ፣ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኝ ጠርቶ፣ ያው የተወሰኑ ነገሮችን አነሳልኝ። ለምንድን ነው አንተ ከጠላት ጋር የምትደዋወለው? አለኝ ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገር እና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው ማፊያ ሀገር ወረዋል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ የጻፍ ነው ሌላ ነው እየሆነ ያለው ሌላ ነው። ማፊያ ሀገር ወስዷል፣ ብልጽግና ቀርቶ ወደ ጉልችኩልና እያመራን ነው የሚል ተነጋገረን። ሶ ይሄ ይሄ ተቀድቷል። የሱ ስልክ ተጠልፎ ነው ነበር መሰለኝ፣ ወይም የኔ ተጠልፎ አላቂም። እና ይሄንን ሰምቷል መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለ? ይሄ ምን ማለት ነው? ጠላት ማን ነው? እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ሲም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚሁ አማራ ላጠፋ ነው ብሎ እንደዚህ ነገረ አሁዋ እያፈረስኩ ነው እንዴ? እኔ እኮ እየጠየኩ ያለሁት ኦሮሞ ህዝብ ነጻነት እንዲያገኝ፣ ፍት እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለእዛ አልተገልኩም አልፈልግም፣ አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገ ጠየኸንን። ከዚህ በኋላ እኔ ጥያቄ ጠየኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ አካባቢ ሰኔ መጀመሪያ አካባቢ እነም ልከሳ የነበሩበት በርካታ ሰዎች ጠርተው ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለታል አለ። ከዛ በመነሳት ሰባት ጥበቃ ተመደበልኝ። አምስት ቤት የሚጠብቅ፣ ሁለት ከኔ ጋር የሚንቀሳቀስ ግን ምን ሆኗል ጥበቃ ተነሳ ማለት ነው ያልኩት ምንም ነገር አይደለም የጻፍ ነው ይተግበር ነው ተጠያቂነት መኖር አለበት ብለናል ቃል ገብተናል ያጠፋ ይጠየቅ ነው ህዝብ ደግሞ ዋጋ የከፈለው ለነጻነት ነው ዋጋ የከፈለው ለልማት ነው ዋጋ የከፈለው ለፍትህ ነው ለእኩልነት ነው መረጋገጥ አለበት አልኩ ሌላ አላልኩም እኔ ግጭታችን እዚህ ነው ይሄንን በማንሳቴ ጥበቃዬ እንዲነሳ ተደረገ። ሰው ጥበቃዬ ተነስቷል ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለእኔም ነገርሄኛል። በዚህ ጊዜ ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌዴራል ፖሊስ ነገርልኛል። እኛንገልህም የሌሎች ግን አያገባንም ማለት ነው። ይሄን ኮንክሉዥን ምን አመጣው? ጠላት ማን ነው አልኩት? እገሌን አጠፋለው ሲል አይ ይሄ እኔ ጥያቄ አይደለም አልፈልግም አልኩት። ሶስ ስለዚህ መጠበቅ የለብህ መሞት አለብህ አለ።